በዓለም አስራ ስምንት ሀገራት ብቻ የራሳቸው ፊደል አላቸው። ኢትዮጵያ አንዷ ስትሆን በአፍሪካ አህጉር ደግሞ ብቸኛዋ ሀገር ናት። የሀገራችን ነገር ግን ከሁሉም ሀገራት ይልቃል። ነገሩ ለራስ ሲቆርሱ አያሳንሱ በሚለው ኢትዮጵያዊ ብሂል እየተደገፈ አይደለም። እውነተው ወዲህ ነው። በአርበኞቻችን መስዋዕትነት በቂ ግዛት ያልተገዛች መሆኗን ነው ለአስረጅነት በኩራት የምንጠቅሰው። የዛሬን አያድርገውና ከሺዎች ዓመታት በፊት ከዓለማችን አምስት ኃያላን ሀገራት መካከል ኢትዮጵያ በቀዳሚነት ትጠቀስ ነበር። ይህን ሐቅ ደግሞ በጣና ገዳማት ውስጥ የሚገኙ ትናንታችንን የሚናገሩትን ቅርሶችና የአክሱም ሐውልትን ጨምሮ በርካታ አብነቶች ሕያው ምስክር ሆነውም ይነገራሉ ማለት ነው። ከዚህ ጋር በተያያዘ የሺዎች ዓመታት የሀገረ መንግስት ባለታሪኳ ኢትዮጵያ በየዘመናቱ የነበሩ ነገስታት አሻራቸውን አስቀምጠውላትም አልፈዋል። አሻራዎችን ደግሞ በራሷ ፊደል ሰንዳ ነው ለትውልድ የምታወርሰው ማለት ነው። ኢትዮጵያ ድርሳናት እንደሚናገሩት ነገስታት የየዕለት ተግባሮቻቸውን በእየለቱ ይሰንዱ ነበር። ይህም ዜና መዋዕል በሚል መጠሪያ በጸሐፊዎቻ በኩል ነበር የሚሰነደው ማለት ነው። ይሁን እንጂ ይህ ታሪክ ነጋሪ የቀጣዩ ትውልድ ስለ ሀገሩ ሙሉ ታሪክ እንዲኖረው የሚያስችለው የሥነ ጽሑፍ አሻራ በአሁኑ ወቅት እየተቀየረ ነው ሲሉም በቁጭት በርካቶች ይናገራሉ። ይህንን ታሪካዊ እውነታ በቁጭት ከሚናገሩት መካከልም ደግሞ የባህር ዳር ዩኒቨርሲቲ የቋንቋና ሥነ ጽሑፍ መምህር የሆኑት ዶክተር አንተን አወቅም አንዱ ናቸው። የምሁሩን እውነታዊ ትንታኔም በዚህ ዝግጅት ወደ እናንተ ልናደርሳችሁ ወደናል። አብራችሁን ቆዩ። የምሁሩን ሐሳብ ያነሳነው ቁጭታቸውን ለማስተጋባት ብቻም ሳይሆን ለቁጭታቸው ማስታገሻ ነው ብለው ሙያዊ ሐሳብ ስላነሱበት መጽሐፍም ለማስታወስና ለማሳየትም ነው። ሰሞኑን ጋሸና ያችን ሰዓትና ሌሎች ታሪኮች በሚል የተሰናዳ አንድ መጽሐፍ አለ። ደራሲው ደግሞ የአማራ ሚዲያ ኮርፖሬሽን ባልደረባ የሆነው ጋዜጠኛና ደራሲ እሱ ባለው ይርጋ ደርሶታል። በሰሜኑ ጦርነት በተለያዩ ግንባሮች ዘገባዎችን አድርሷል። ይህም የጦርነቱን ብዙ መልኮች እንዲመለከት አድርጎታል ማለት ነው። ትኩረቱን በሰሜኑ ጦርነት ላይ ያደረገው የመጽሐፉ ምልከታዎች ከገጠመኞቹ ጋርም ተዋዝተው የቀረቡበት መጽሐፍ ነው። በመጽሐፉ ላይ ሙያዊ ሂስ የሰጡት ታዲያ ዶክተር አንተነህ ስነ ጽሑፉን በገጠመኝ መልክ ማቅረብ ብዙም ማሸት የማይፈልግ የታየውንና የታወቀውን ለአንባቢ ተደራሽ የሚደረግበት ይሁን እንጂ በአሁኑ ወቅት ይህን መሰል አስፈላጊ የጽሑፍ ስልት እያጠና ነው መጥተናል። ከዚህ አኳያ ጋሸና የሀችን ሰዓትና ሌሎች ታሪኮች መጽሐፍ አስተማሪነቱ የጎላ ነው ሲሉ ተናግረዋል። የኢትዮጵያ ነገሥታት የዕለት ተግባሮቻቸውን በጸሐፊዎቻቸው አማካኝነት እንዲጽፉ ማድረጋቸው የሀገራችንን ታሪክ ለትውልድ ለማስተላለፍ ያስችላልም ብለዋል። ትክክለኛ ታሪክን በማስገንዘብም ያልተገባ ትርክትን ያስወግዳል ብለዋል። ነገሩም የተጻፈ ይወረሳል በመሆኑ ተሰንዶ መቀመጡ አበርክቶ ከፍ ያለ ነው ሲሉ ነበር የተናገሩት። የአሁኑ ትውልድ የተሰነዱ ታሪኮችን በመዘንጋት አፈንግርት ላይ ብቻ የተንጠለጠለ ሆኗል። የተዛባ ትርክት ለዓመታት መቀንቀኑም ትውልዱን በርዞታል ይላሉ። ይህ መሆኑ ታዲያ ታላቋን ስዕል ኢትዮጵያን በመዘንጋት ሁሉም በየብሔሩ እንዲታጠር አድርጎታል ሲሉ ነበር የተናገሩት። ጋሸና ያችን ሰዓትና ሌሎች ታሪኮች መጽሐፍ ታዲያ የአሁኑን ክስተት የነገው ትውልድ እውነትን ከምንጩ እንዲገነዘብ የጎላ አበርክቷለሁ ይላሉ ዶክተር አንተነህ። እንዳብራሩትም ደራሲው በጦር አውደ ግንባሮች የታዘበውንና የተመለከተውን ለአንባቢ አድማጭና ተመልካች ከቀረበው ባሻገር ሰፋ አድርጎ ለማቅረብም አስችሎታል አሉ። ይህ ደግሞ የታሪክ ምንጭ ይሆናል። በመሆኑም በተለይ ነገ ላይ የዛሬን ታሪክ ለመሰነድ መጽሐፍ አበርክቶ የጎላ መሆኑን ነው ያብራሩት። ምሁሩ ሙያዊ እይታቸውን ከትዝብታቸው ጋር እያዋዙ እንደሚከተለውም ቀጠሉበት። የአሁኑ ትውልድ የማንበብ ባህሉ በእጅጉ ዝቅተኛ ነው። የቴክኖሎጂው መራቀቅም የራሱ ድርሻ አለው። እንደዚህ አይነት መጽሐፍት ደግሞ የአንባቢን ቀልብ የሚስቡ ናቸው። ታሪኮቹ የተዋቀሩበት መንገድና በምልከታ መዳበራቸው በአንባቢ ዘንድም ተመራጭ አድርጋችኋል። ለሁለት ዓመታት ያህል ተካሂዶ እጅግ ከባድ ሰብአዊና ቁሳዊ ውድመትን አስከትሎ በድርድር የተቋጨው የሰሜኑ ጦርነት የሀገራችን የታሪክ አካል ሆኖ ይቀጥላል። ጋሸና ያችን ሰዓትና ሌሎች ታሪኮች መጻሕፍት ታዲያ የነገው ትውልድ እውነታውን ከምንጩ እንዲረዳ የሚያደርግ በነገው ትውልድ ዘንድ የተዛባ ትርክት እንዳይፈጠር የሚያደርግ ስጦታ ነው ብለውታል የቋንቋና ስነ ጽሑፍ ምሁሩ ዶክተር አንተነህ። ከባህል አኳያ ሙያዊ ሐሳብ የሰጡት ደግሞ ከዚሁ ከባህር ዳር ዩኒቨርሲቲ የባህል ጥናትና መምህር የሆኑት ዶክተር ሰለሞን ተሾመ ናቸው። መጽሐፉ ለታሪክና ለባህል ጥናት ግብአት ከመሆን ባለፈም ለተማሪዎችም የማሞያ ጽሑፍ ማጣቀሻ እንደሚሆን ማሳያዎችን እያጣቀሱ አስገንዝበዋል። በመጽሐፉ እንዳብራሩትም በጦርነቱ ውድመቱ እንዳለ ሆኖ ኢትዮጵያዊ እሴቶችም በተግባር የታዩበት ነበር ማለት ነው። መጽሐፉ ለታሪክና ባህል ጥናት ግብዓትም ነው። መጽሐፉ እውነት ከምንጩ የቀረበበት መሆኑ ልዩ ያደርገዋል ብለዋል። አስተማሪነቱም መልከ ብዙ ስለመሆኑ ይናገራሉ። ለማሳያም ጦርነቱ ካደረሰው ውድመት ባሻገር መተዛዘኑ፣ መተሳሰቡ፣ በአጠቃላይ በማህበረሰብ ውስጥ ያሉ ባህሎች የተገለጹበት እንደሆነም አንስተዋል። መጽሐፉ የተዋቀረበት መንገድና በውስጡ ያካተታቸው ገጠመኞች፣ ማህበረሰባዊ ትውፊቶች የባህል መስታወቶች ናቸው ሲሉም ነበር ያብራሩት። በጦርነቱ ስለደረሰው ነገር ሌላ አካባቢ ላለው በብዙሃን መገናኛዎች ከቀረበው ባለፈ ከመስታወት ጀርባ ያሉ ነገሮችን ቁስልን፣ ህመምን፣ ሁሉ ምናባዊ ስዕልን የሚከስቱ ናቸው ብለውታል። ምሁሩ አክለው እንደተናገሩትም በአሁኑ ወቅት እንደ ሀገር የምንታወቅባቸው ባህሎቻችን እየተዘነጉ ነው። ይህም ለከፋ ነገር እየዳረገን ነው ይላሉ። ለዚህ ማሳያ ደግሞ የሰሜኑን ጦርነት ጨምሮ በተለያዩ አካባቢዎች የሚታዩት ግጭቶች ይጠቀሳሉ። የመጽሐፉ ደራሲ ታዲያ እነዚህን ሁሉ በመቃኘት በጦር ግንባር የታዘበውን ምልከታውንም በማካተት እኔነትና እናንተነት እንዴት ለከፋ ነገር እንደዳረገን ያሳየበት ነው ብለውታል። ሚዛናዊነትን ጠብቆ የተጻፈ ስለመሆኑ በማንሳትም የፖለቲካ ባህላችንን በሚገባ በማሳየት እንዴት ለውድቀት እንደዳረገን የተገለጸበት ነውም ሲሉ ተናግረዋል። ምሁሩ እንደ ማጠቃለያ ሲሉ ሙያዊ እይታቸውን ማብራራታቸውን ቀጥለው የአማራ ደግነት፣ እንግዳ ተቀባይነት ከዚያም አለፍ ሲል የእርስ በርስ መገዳደል አዙሪት መቆም እንዳለበት በማሳያ የቀረበበት ነው ሲሉ ነበር ሀሳባቸውን ያጠቃለሉት። በመጨረሻም የመጽሐፉን ጋዜጠኛና ደራሲ እሱ ባለው ይርጋን ሀሳቡን እንዲያጋራ ተጠይቆ ነበር። የሚከተለውም እናጋርቷል። ትክክለኛነት በጋዜጠኝነት ሙያ ወርቃማው ሕግ ነው። በጦር ግንባር ቆይታ ምልከታዎችን፣ ክስተቶችንና ገጠመኞችን ሚዛናቸውን በመጠበቅ ለአንባቢ እንዲደርሱ ሆኗል። የጦርነቱ ውሎ ዘገባ የጋዜጠኞች የዘገባ ልኬት ወይም ከፍታ መሆኑን ያነሳው ደራሲው ይህንን ዕድል በማገኘቱም ራሴን እንደ ዕድለኛ እቆጥረዋለሁ ሲልም ነበር የተናገሩት። መልካሙን ሁሉ እየተመኘን ከበኩር የመጋቢት አንድ ቀን 2017 እትም ያገኘነውን ዝግጅት ወደ እናንተ አደረስ ናችሁ።